ከዛ ኑላዊ በሩን ከፈት አርጎ ሲገባ አሴር ሃኔ ሲያት ደንግጥ ብሎ ከመቀመጫው በድጋለ። እንዴ ምነው ደነገጥክ? ብለው ኑላዊም አሴርን ይጠይቁታል። አሴር ወደ በሩ በበሩ ለመውጣት ሲሄድ፣ እንዴ ምን ሆነ ነው የደነገጥከው? አረን ያልደነገጥኩም። እንዴ ደንግጠሃል እንጂ ብለው ኑላዊም ይጠይቀዋል። ከዛ አሴርም ወደ በሩ ሊወጣ ሲል ኑላዊም ዘሎ በሩን ይህ ይዘዋል ማለት ነው። ዛሬ የሆናችሁትን ሳትነግሩኝ ነግሩኝ ወዴትም መሄድ ንቅንቅ የለም። አዎ ተናገር ተናገረ ሲል የትም አትሄዳትም። ምንድን ነው ችግራችሁ? ችግራችሁን ለኑላዊ መናገር አለባችሁ። ሀኒም ሆነች አንቺም ሆነች ተናገር። ዛሬ ንቅንቅ ንቅንቅ የለም። አደጋ አለዋል። ዘሩ አዎ የምንቅልድ ነው። እኔ ምንም ነገር አልሆንኩም። አሁን በሩ ልቀቁ ሌሎጣ ነገርኩህ እኮ ወዴት ሙልፊት የለም አልኩህ፣ እኮ ብለው ኑላ ወይም አሲረን ይለዋል። ሀኒም አሲር ይሁን ከሁላ አባየ ነገረው እንጂ በማለት አሲርም ለሀኒም አሲረን ትጠይቀዋለች። እንዴ ምንም ሳልሆን ምን ልንገራችሁ ብሎ አሲረም ይመልሰላቸዋል። ቆይ ግን እንደዚህ ስታየኝ ጡት ያልጣለ ሕጻን ልጅ ነው እንዴ የምመስልህ? ብለው ኑላዊም እሴርን ይለዋል። እኔ እንደዛ አላልኩም በማለት አሲርም ይመልስለታል። ለዚህ ነዋ ቀን ከሌሊት መጠጥ ውስጥ ተዘብዝፈህ የምትውለው ምንም ሳትሆን ነዋ ብሎ ኑላዊም ለእሴር ለአሲር ይመልስለታል። ሐዘርዬ ተዉ አትነካኩኝ በማለት አሲርም ለኑላዊ ይመልስለታል። ቆይ ምንድን ነው አትነካኩኝ? በል ተናገራ ብለው ኑላዊም ይመልስለታል። አሁን ሃና እንደዚህ አደረገች ብሎት ያምኑኛል በማለት አሲርም ለኑላዊ ይነግረዋል። እንዴት ማለት ብሎ ኑላዊም ለአሲር ይመልስለታል። ሃና ለርሶ ወደር እንደሌላት ጠንቅቄ ነው የማውቀው ብሎ አሲርም ለኑላዊ ይለዋል። ኑላዊም እና ብሎ ይመልስለታል። እናማ ሀንቾ እንደዚህ አደረገች ብዬ ከእሱ ጋር መቀያየም ስለማልፈልግ ዝም ነው የምለው በማለት አሲርም ለኑላዊ ይነግረዋል። ኑላዊም አሲር ሀና ምን አደረገች ብሎ ኑላዊም ይጠይቀዋል። እሱንማ እሷን ራሷን ይጠይቋት በማለት አሲርም ለኑላዊ ይመልስለታል። ጀምረው ጀምረው፣ ወይ እንዴ አንተው ጨርሰው ብሎ ኑላዊም አሲርን ይጠይቀዋል። አሁን የሆነው ሁሉ ብነግሮት ከኔ ላይ ነው የሚፈርዱት፣ ብሎ አሲርም ለኑላዊ ይነግረዋል። ለምን ብዬ ነው አንተ ላይ የምፈርደው አሲር? ብሎ ኑላዊ ይመልስለታል። አንቾ አጠፋች አላጠፋች ምን ጊዜም ለሶ ትክክል ናት፣ በማለት አሲርም ለኑላዊ ይነግረዋል። የውለህ አሲር አንተም አንይም ሁለታችሁም ለኔ እኩል ልጆቼ ናችሁ በማለት ኑላዊም ይመልስለታል። አሲርም በጣም ተዛስተዋል ፋዘርዬ በማለት ይመልስለታል። ኑላዊም ምንድን ነው የተሳሳትኩት ብሎ ይናገ ይጠይቀዋል። እንዴ ከጣትም ጣት እኮ ይበልጣል። ከማንም ሰው ጋር ውድድሩ ቢመጣ ሁሌም አሸናፊ አንድቾ ነች ሆነች ለእርሶ ብሎ አሲርም ይመልስለታል። እንዴ አሲር ብሎ ኑላዊም ይጮሁበታል። አዘርዬ ካስቀየምኩ በጣም ይቅርታ፣ ግን እውነታውን አሸሽጉ አንድቾ ለርሶ ለእርሶ ልጅ ብቻ አይደለችም። እኔ በእናንተ መካከል ደግሞ መግባት አልፈልግም እና አሁን ልውጣበት፣ በሩን ክፈቱልኝ በማለት አሲርም በሩን ከፍቶ ጥሏቸው ይወጣል። በለው አልናገሩም፣ አሉ አልናገርም አለ እሴር እሴር፣ አልናገርም የሆንኩትን አለ። በቃ ስለዛ እኔንም የሚያምነኝ የለም ሀኒ፣ አሁን ላይ እንደዚህ ነች እንደዚህ ያደረገች ብዬ ብናገር የሚያምነኝ የለም። ሀኒ ለእርሶ ምንጊዜም ትክክል ልጅ ነች ብሎ እሴርም ነገረው ማለት ነው። ሉላዊም እንግዲህ ሀኒን ገልመጥ እያለ እያያት ቀና እየተባባሉ እየተያዩ እሲርም ጥሏቸው ሄዷል፣ በማለት ነው። ሀኒ ሲጀመር በቃ እዝራን አፈቀረች ወይ አፈቀረች፣ የእዝራ ፍቅር ተቀብላለች፣ ተቀብላለች። በቃ አለቀ። እሲር የፈቅራት ነበረ። ከዛ አሁን እዝራ ስታገኝ አኒም ወደ እዝራ ሄዳለች። በቃ ይሄ ነው ነገሩ። አለቀ። ኖላዊ ይኸውን ያብራራውላል። ስለዛ እሲር ለምንድን ነው እኔን ያላፈቀረችኝ? እኔ እሷን ብዬ ስጠብቅ መከራዋን ሳይገና ከደሴ መርታችሁ ይዝ የነበረ ጊዜ አብራኝ ሆነች አብራችሁ በክፉም በደጉም አብረን ጠጥተን እንዴት ዛሬ ሌላ ወንድ ስታገኝ ወደ ሌላ ወንድ እኔን ትቀይረኛለች በማለት አሴር ተቀይሟታል። ስለዛ አሁን ይህንን ለመናገር እንግዲህ ኑላዊም ሀኒን ይቀይማታል ወይም ይጣላሉ በማለት አሴርም ወደ ኋላ ዞር ብሎ አስተውሎ አስቦ እኔ ብርቃችሁ ይሻለኛል፣ እኔ ከሷ ብርቅ ይሻለኛል፣ እኔ ለአንተ ከይሄንን ብዬ አብራርቼ ከመናገር በማለት አሴርም እንግዲህ የሆዱን በሆድ ይዞ ውስጡን ይዞ ሳይናገር ጥሏቸው ሄዷል ማለት ነው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘዘት ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ ሼር ኮሜንት እንዳይረሳ። ዛሬ ኖላዊ ድራማ በሚለው መጥቻለሁ። እንግዲህ ቪዲዮ እስከ መጨረሻው ድረስ እንድታዩ እንግዲህ ያው እንዳየነው ባዩሽ ፍርድ ቤት እስካሁን ድረስ እንግዲህ አልተለቀቀችም ማለት ነው። የእሷን እንትን የእሷን እንትን የያዙ ጠበቀው እንትን ሕጎች እንግዲህ የሕግ አካሎች እናም እየተማከሩ ነው ማለት ነው እንግዲህ ሴቷ ሴቷ ዳኛ ፍርድ ቤቱ ተሳስቷል ነው እንዴ? ያለች ያለችው እና አይ ፍርድ ቤቱ ተሳስቷል ወይስ አልተሳሳተም አይደለም በማለት እሱም ይመልስላታል። እንግዲህ እኛ አሁን የቻልነውን ሞክረናል ብላ ትለዋለች ማለት ነው። እሱንማ አዎ ሞክረናል ብሎ ወንድየውም ዳኛ ይመልስላታል ማለት ነው። ይሄንን እያወሩ እየተጫወቱ እያሉ በቃሉ የባዮሽ ጠበቃ ይመጣል ማለት ነው። እናም እንግዲህ ምን እንርዳ ዎት አቶ በቃሉ ብላ ትጠይቀዋለች። እገዛችሁን ፈልጌ ሳይሆን ስለ ባዮሽ ላናገራችሁ ነው የመጣሁት በማለት ይጠይቃቸዋል። ስለ እሷ እኮ እድሜ ልካችንን አወራን በማለት ይመልስለታል። እረ፣ ጥሩ ትቀልዳለህ። እችን አጭር ጊዜ ነው እድሜ ልክ ያልካት ብሎ በቃሉም ይመልስለታል። የፖሊስ ስራ ላይ ብትሆን ኖሮ ያወራሁት ይገባህ ነበር በማለት ይመልስለታል። አይ ነገር መረዳቱ ላይ እስከዚህም ነኝ በማለት አቶ በቃሉም ይመልስለታል። ሴቷም አቶ በቃሉ ወይ ይሁን ብላህ እኛን ለማበሳጨት እኛ ለማበሳጨት ነው እንዴ የምትመጣው በማለት ትለዋለች። አረ፣ እኔ ምን በወጣኝ ትንሽ የተናገረውን ነገር ቢያስረዳኝ ብዬ ነው በማለት በቃሉም ይመልስለታል። እያንዳንዱ ወንጀለኛ ከሕግ ለማምለጥ ሁሌም ይሞክራል ብሎ ይለዋል በቃሉም እና ብሎ ይመልስለታል እና እዚህ ካንተ ጋር ስንጨቃጨቅ ወንጀሎቹ እያመለጡን ነው በማለት ይመልስለታል። ቆይ የኔ ንግግር ለምንድን ነው ጭቅጭቅ መስሎ የሚታይ ብሎ በቃሉም ይጠይቀዋል። አሁን ወደ መጣህበት ጉዳይ ትገባ በማለት ሴቷም ትጠይቀዋለች። ፍርድ ቤቱ የባዩሽን ዋስ መፍት ፈቅዷል አይደለ ብሎ በቃሉም ይጠይቃታል። እና ቢፈቅድስ? ብላ ትመልስለታለች። እና ካዲያ እስከ መቼ ነው የምታቆዩት? ለምን አትፈቷትም? ለምን አትፈቷትም ብዬ ለመጠየቅ እኮ ነው የመጣሁት በማለት በቃሉም ይነግረዋል። ቆይ ፍርድ ቤቱ የዋስ መብት እንደተፈቀደ ወንጀለኛ እንደፈለገበት መውጣት ይችላል ማለት ነው ብሎ ይመልስለታል። ሴቷም አዎ የዋስ መፍት የሚደረግበት የራሱ የቻለውን ሂደት አለው በማለት ትመልስለታለች። እንዴ እኔ እኮ ነኝ ዋስ የሆንኩላት እስከ መቼ ነው እዚህ የምትቆዩት? በማለት አቶ በቃሉም በመቆጣት ይመልስላቸዋል። አቶ በቃሉ፣ ማንም ይሁን ማንም እኛ አይመለከተንም እኛን እየተፈከት እኛን እየተፈታተንክን ስለሆነ አንተንም ልንከታተልህ ግድ ሊለን ነው በማለት ወንድየውም ይመልስለታል። እኔን ንጹህን ስትከታተሉ እውነተኛውን ወንጀለኛ እያራቃችሁ በማለት በቃሉም ይመልስላቸዋል። እሱን አንተ አትነግረንም በማለት ሴቷም ትመልስለታለች። እየጠየኳችሁ ያለሁት መፍትሄን እንጂ ንጹሃን አይደለም በማለት በቃሉን ይመልስላቸዋል። ህግን አወቀን አወቃችሁ ብላችሁ አታበላሹ በማለት በቃሉ ይቆጣቸዋል። በቃሉና ባለዳኞቹ ራሱ ይጣሉ ነው። በድጋሜ እሱን አንተ አትነግረንም። አሁን መሄድ ትችላለህ በማለት ሴቷም በቃሉን ታሰናብተዋለች። እሺ ሰላም ዋሉ ብሎ እሱም ወደ መጣበት ተመልሶ ይሄዳል። እንግዲህ በቃሉ ባዩሽን ለማስፈታት ነው የሚሮጠው ማለት ነው። ባዩሽ ዋስ መፍት ተፈቅዶላታል እና ለምንድን ነው የማትወጣው እያለ ነው፣ ለባዩሽ በጣም እየተከራከረላት ነው ለባዩሽ እናም እንግዲህ እሱ ይሄንን ብሏቸው ጥሏት ሄደ። ሴቷም እንግዲህ አሁን ሜሮንን እናንጣና ስለ እሷ ያለውን ነገር እንጠይቃት በማለት ሜሮን ጋር ልትጠይቃት ትሄዳለች፣ ልትጠራት ትሄዳለች ማለት ነው። እናም እንግዲህ ባዩሽም ያው ካሁን ካሁን እወጣለሁ እያለች መውጣቷን እየተጠባበቀች ነው ማለት ነው። እና ሜሮን እንግዲህ ባዩሽ ሜሮን ጋር ትመጣና ፖሊሶቹ ጋር ሄደሽ ነው አደለ? ብላ ሜሮንን ትጠይቃታለች። አዎ ፖሊሶቹ ጋር ሄጄ ነው። ቆይ ግን ግድ ለአንቺ ሁሉንም ነገር መናገር አለብኝ እንዴ? በማለት ሜሮንም ለባዩሽ ትመልስላታለች። አዎ ምንድን ነው ያሉሽ ነገሩኝ? በማለት ባዩሽም ሜሮንን ትጠይቃታለች። ምንም አላሉኝ ብላ ሜሮንም ለባዩሽ ትመልስላታለች። ባዩሽም ትጮህባታለች። ሜሮን ብላ ትጮሃለች። ከዛ በወይዘሮ አዩሽ ለምንድን ነው የምትጮህብኝ በማለት ሜሮንም ትቆጣታለች። ፖሊሶቹ ምናሉሽ እያልኩሽ እኮ ነው በማለት ባዩሽም ሜሮንን ትጠይቃታለች። ፖሊሶቹ ምናሉሽ፣ በቃ አንዳንድ ነገር ጠየቁኝ፣ በቃ አለቀ ብላ ሜሮንም ትመልስላታለች። ባዩሽም ስለኔ ጠየቁሽ ብላ ትጠይቃታለች። አይ ስላንቺ አልጠየቁኝም ስለ ራሴ ነው የጠየቁኝ በማለት ሜሮንም ለባዩሽ ትመልስላታለች። እርግጠኛ ነሽ ብላ ባዩሽም ትጮሁባታለች። አዎ ስላንቺ ጭራሽም አላነሱብሽም በማለት ሜሮንም ትላታለች። ባዩሽም እነኚህ የተረገሙ ሰዎች ፍርድ ቤቱ የፈቀደውን እነሱ ለምን እንደከለከሉኝ አልገባኝም በማለት ባዩሽም ትናድዳለች። ቆይ ደግሞ ፍርድ ቤቱ ምንድን ነው የፈቀደልሽ? ብላ ሜሮንም ትጠይቃታለች በዋስ እንድፈጥ እንድወጣ ተፈቅዶልኛል እስካሁን ግን አልወጣሁም በማለት ባዩሽም ለሜሮን ትነግራታለች። ቆይ በዋስ እንድትወጪ ተፈቅዶልሻል እንዴ? ብላ ሜሮንም ለባዩሽ ትነግራታለች። አዎ ምን ነው ገረመሽ እንዴ? ብላ ባዩሽም ለሜሮን ትመልስላታለች። እንዴ! እንዴት አይገርምም? ብላ ሜሮንም ትመልስላታለች። ባዩሽም ቆይ ምኑን የሚገርመው ብላ ለሜሮን ትጠይቃታለች። ቆይ እንዴት ነው በዋስ እንድትፈቅጂ እንድትወጪ እየፈቀዱልሽ በማለት ሜሮንም ለባዩሽ ትጠይቃታለች። እንዴት ማለት ብላ ባዩሽም ሜሮንን ትጠይቃታለች። እንዲህ አንቺ እኮ መውጣት የሌለብሽ ሰው ነሽ ብላ ሜሮንም ትመልስላታለች። እንዴ ለምንድነው መውጣት የሌለብኝ በማለት ባዩሽም ትናድድባታለች። እንዴ ወንጀለኛ ስለሆንሽ ነዋ ብላ ሜሮንም ትመልስላታለች ወንጀለኛ ለመሆን ማረጋ ለወንጀለኛ መሆኔን እኮ ለማረጋገጥ ማስረጃ ያስፈልጋል በማለት ባዩሽም ለሜሮን ትመልስላታለች እንዴ ያንቺን ወንጀል ለማወቅማ መረጃ አያስፈልግም በማለት ሜሮንም ትመልስላታለች እንዴ እንዲሁ እኮ ፊት ሸዳይቱ ወንጀለኛ መሆንሽን ራሱ ይረዳሉ በማለት ሜሮንም ለባዩሽ ትላታለች። ባዩሽም እጇን አንስታ ሜሮን ላይ በጥፊ ትላታለች። አንችንሽ እንደዚህ እኔን እየተናገርሽኝ? በማለት ባዩሽም ትጮህባታለች። እኔን ነው በጥፊ የመታሽኝ? ብላ ሜሮንም ትቆጣታለች። ለዛሬ በጥፊ አልፌሻለሁ ከዚህ በኋላ አንድ ነገር ብትናገርኝ አንቄ ነው የምደፋሽ፣ በማለት ባዩሽም ሜሮንን ታስፈራራታለች። ወይኔ ሜሮን፣ አንቺ እኔ ላይ እጅሽን አነሳሽ፣ በማለት ሜሮንም ትናደዳለች። እዚህ ባልሆንማ እዘለዝልሽ ነበር፣ በማለት ባዩሽም ታስፈራራታለች። ሜሮንም ጥፊዋን ቀምሳ አርፋ ቁጭ ትላለች። ጤርፎዋ ጥፊዋን ቀመሰች። ሀኒና እዝራ ክላስ ትምህርት ቤት ውስጥ ክላስ ቁጭ ብለው እዝራ የደበረህ ትመስላለህ፣ ምን ሆነህ ነው? ብላ ሀኒ ትጠይቀዋለች። አይ ዝም ብሎ ገርሞኝ ነው ብሎ ያለ እዝራም ለሀኒ ይነግራታል። እንዲህ ምንድነው እሱ ደግሞ የገረመህ? በማለት ሀኒም ትጠይቀዋለች። ሰሞኑን ጥሩ ስሜት ላይ እንዳልሆንሽ ታውቂያለሽ? በማለት እዝራም ለሀኒን ይጠይቃታል። ሀኒም እና ብላ ትመልስለታለች። ያንን ችግር አሳልፈሽ ዛሬ ላይ መገኘትሽ ይገርማል በማለት እዝራም ለሀኒን ይመልስላታል። ምኑ ነው የሚገርመው? ብላ ሀኒም ትጠይቀዋለች። ምንም ሳነግርኝ ሳላግዝሽ ማለፉ ነው የገረመኝ በማለት እዝራም ለሀኒ ይነግራታል። እዝራ ምንድን ነው ምናወራው በማለት ሀኒም ትጠይቀዋለች። ሀና ግን ምን ሀል እንደማፈቅሽ ገብቶሻል ብሎ እዝራም ሀኒን ይጠይቃታል። እርግጠኛ ባልሆነም መገመት ግን አይከብደኝም በማለት ሀኒም ትመልስለታለች። የወደፊት ሚስቴ ብዬ የማስባት ልጅ በችግሯ አለመገኘቴ በጣም እንዲሰማኝ አድርጎኛል፣ በማለት እዝራም ለሀኒ ይነግራታል። ጽዮን ይህን ጊዜ በሩን ከፍታ ዝም ብላ ታያቸዋለች። ተገርማለች። እጇን ይዛፏ ላይ እንዲህ እንዴት ነው የሚገርመህ? ብላ ሀኒም ትጠይቀዋለች። በእኔ እምነት ስለሌለሽ ነው አደለ ያልነገርሽኝ? ብሎ እዝራም ለሀኔ ይጠይቃታል። ኧረ እንደዛ አይደለም ብላ ሀኔም ትመልስለታለች። እና ካዲያ ለምንድን ነው ያልነገርሽኝ? በማለት እዝራም ይጠይቃታል። እውነቱን ልንገርህ ግን አይከፋህም? በማለት ሀኔም ለእዝራ ትመልስለታለች። ልነግረው ለእዝራ ልነግረው ነው